አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበሯችሁ የሰሙ ኢትብ ቻናል ተከታታይ ቤተሰቦች ላይ ወደ ሀገሮች ልጆች ኢትዮጵያውያኖች በያላችሁበት ሀገርና ቦታ የአላህ ስብሃነ ወተዓላ ሰላምና ህዝነት ጥበቃ ረህመቱ ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ስብሃነ ወተዓላ ፍቃድ ሆኖ ተገናኝተናል። ስለተገናኘንም እጅግ በጣም ደስ ብሎኛል። ዛሬ ላይ ያላችሁ የመጣሁት እጅግ ወሳኝ የሆነ በጣም የምትወዱት ግጥም ይላችሁ መጥቻለሁ። እሱም ስለ ስደተኛ ለስደተኛ እቴ የሚሆን ግጥም ይላችሁ መጥቻለሁ። እስከ መጨረሻ ፍጻሜ ድረስ ተከታተሉት ማለት ነው። ይድረሰች ላንቺ ነው አንቺ ስደተኛ ይላል ማለት ነው። አንቺ ስደተኛ ቆርጠሽ የዘመትሽው ረጅሙን ጉዞ መንገድሽ በሙሉ እሾህ ተጎዝጉዞ አእምሮሽ ናፍቆትን ትዝታን አርግዞ በሰላም ተመለሽ ልብሽ ጥሩ አቂዳ እጅሽ ገንዘብ ይዞ አላህ ያስደስትሽ ድካም ሽንክሶ ሐዘንን ሰርዞ ህይወትሽ ሳቂውን መከፋት መታረዝ በስቃይ ስቃይ ተደልዞ አንቺ ማለት እኮ አንቺ ማለት እኮ በምትደጉሚያቸው የሚጠፋ ስምሽ በምትጠጊያቸው የሚሰበር ቅስምሽ፣ ራስሽን ትተሽ ለሌላ የምትኖሪ ለተራበው ሁሉ ቀለብ የምትሰፍሪ ምንም ምንም ቢልሽ የማታሳፍሪ ግን የዋህነትሽ በጣም ስለበዛ ሁሉም ሰው ተጠቅሞው ይሸጣለሽ ወደዛ ከረሃብ ያዳንሹ የሚያይሽ በዋዛ ንጹሕ መስሎ ቀርቦሽ ንጹሕ መስሎ ቀርቦሽ በምላሱ ዋሽቶ የገዛሽለትን ያንቺን ስልክ ዘግቶ አላማው ሲሳካ የጠፋሽ የሚጠፋ ሸሽቶ ሌላን እንዳታምኚ አንቺን አበላሽቶ ሁሌ የማይረሳ መጥፎ ስራ ሰርቶ እሱ ግን በድብቅ ህይወቱን መስርቶ ከአንቺ ገንዘብ ዘርፎ ንጹህ ሀብት አፍርቶ በማይሆን አላማ አንቺን አሳስቶ ተጨባጭ በሌለው በነገር ቀርስቶ ተጨባጭ በሌለው በነገር ቀስቶ ይገርማል ጭካኔው የዚህ ሲከፋል። ልባ አልበቀው ብሎ ገንዘቧን ይዘርፋል። ልባ አልበቀው ብሎ ገንዘቧን ይዘርፋል። ከዚያ ሁለቱንም ያለ ርህራሄ ይዞባት ይጠፋል። ከዛ ሁለቱንም ያለ ርህራሄ ይዞባት ይጠፋል። ለማንኛውም ግን መለወጥ ፈልገሽ ከሀገር የወጣሽ፣ ችግሩ መከራውን ናፍቆቱ የቀጣሽ፣ እቅድሽ ተሳክቶ አላህ ሰላም ያምጣሽ፣ የስኬቱን ጽዋ ጌታችን ያጠጣሽ። አትንከራተች ምን ነው ምን በወጣሽ። ላንቺ የምመኘው ልመርቅ አሚን በይ አላህ ነው ፈጻሚው በደስታ ተቀበይ። ከትላንት እስካሁን በጣም ስለማውቅሽ አሚን በይ ሂቴ እስኪ ልመርቅሽ። በሄድሽበት መንገድ እግርሽ በረገጠው ባረፍሽበት ቦታ ልብሽ በመረጠው የተሻለ ይቅናሽ በሁሉም አቅጣጫ ወርቅ ነስነስበት ያንቺ መቀመጫ መልካም ይሁንልሽ የክፋት ማምለጫ። ተውሂድና ሱና ይሁን አንቺ መገለጫ። አንቺ ከፍ ስትይ ምንቀኛ ሽንጫጫ የበደለሽ ሁሉ ይሁን መወጣጫ። ረግጠሹ ውጪ ወደ ስኬ ጣራ። ጠላት ይክሰምበት የሸረበው ሴራ። ጠላት ይክሰምበት የሸረበው ሴራ። አሚን በይኛቦ ከፊትሽ ከኋላሽ፣ ጎንሽ ግራ ቀኙ የሚያስደስት ነገር አይኖችሽ ይጎብኙ። ልብሽ አእምሮች ጋር ሰላምን ይመኙ። ሲዘረጉጆ ሴቶችሽ ወርቅ አልማዝ ያገኙ። አንገትሽ ጌጣጌጥ ወርቅ ይሰቀልበት፣ ባይሆን ተሸፈኚ ኒቃም ይመርበት፣ ባይሆን ተሸፈኚ ኒቃም ይመርበት። አሚን በይ ውዷዬ፣ አሚን በይ እህቴ ጤና ሰላምሽን አንድም ሳያጓድል ከመጥፈው ጓደኛ አንቺን ከሚበድል በጸጋው በዝነቱ ፈጣሪ ሰውሮ አንቺን ከፍ አድርጎ ጠላትሽ ኖሮሮ ደስታን ለግስሽ የተሻለ ኑሮ ሰላም ግቢ ሀገርሽ፣ ስደት ለአንቺ ይብቃሽ። በረካውን ስጥሽ በቤትሽ እንበቃሽ። እንቅልፍ የማታገኝ ነጻነት የራቃት ያችን ስደተኛ አላህ ይጠብቃት የተረሳችን ነፍስ አላህ ነው የሚያውቃት ደከመኝ ማትል የምትሰራ ተግታ ገንዘብ ለማገኘት ከስንቱ ተዋግታ ቀን ስትለፋ ውላ ለልጅ ደግሞ ማተኛ አላህ ካንቺ ይሁን አንቺ ስደተኛ አላህ ካንቺ ይሁን አንቺ ስደተኛ ይላል ማለት ነው ግጥማችን በዚሁ ሲጠናቀቅ እንደምትወዱትና እንደሚመቻችሁ አልጠራጠርም እያልኩኝ እኔ ውዷ እህታችሁ ሰሚራ አቀረብኩላችሁ። ውድ ስደተኞች እህቶቼ በጣም ጀግናና ቆራጥ ጠንካራ እንደምኮኑ እኔም ኮራውባችሁ። እናም ውዶችዬ ስደት ብዙ ነገር ያስተምረናል፣ ክፉንም፣ ደጉንም፣ መልካሙንም፣ መልካም ያልሆነውንም እናም ስደት ላይ ስንመጣ ምንም የማናውቅ ስለ ወደፊት የማናስብ እንዲሁም የዛሬን የነገን ቀርቶ የዛሬን የማናውቅ ሰዎች ነበር እንኖራለን መኖር እንዴት ለምን እንደሆነ የምንኖረው ማናቅም ነበረ፣ ግን አልሐምዱሊላ ስደት ስንመጣ በጣም ብዙ ነገሮችን ትምህርቶችን ተማርን ማለት ነውና፣ ስሬ ስዲስ ስነግራችሁ ማለት ነው። ስደት የህይወታችን ትምህርት ቤት ዋናው መሰረታችን ነው። እውነት ለመናገር በጣም ጠንካሮች ስደት ላይ የሚኖሩ እህቶች ጀግኖች፣ ደክሟቸው የማይተኙ አሟቸው የማያርፉ ወላሂ እርቧቸው የማይበሉ የራሳቸው ችግር እያለባቸው ለሰው ችግር የሚደርሱ ለራሳቸው ማሳካት እየፈለጉ የሰዎችን የሚያሳኩ ለራሳቸው መደሰት እየፈለጉ የሰዎች ይብሳል ብለው ሰዎችን የሚያስደስቱ እና በጣም ቆራጥ እህቶች ለተቸገረ ደራሽ ማለት ስደት ላይ የሚኖሩ እህቶች ናቸው። በተለይ በተለይ ደግሞ የአረቡ አገር እህቶች በጣም ወላሂ እንለያለን ማለትም የሚመስላቸው በነገራችን ላይ ማለት ኢትዮጵያ ላይ የሚኖሩ ሰዎች አረብ ሀገር የሚኖሩ ሴቶች ብርን እንደ አፈር እንደ ቅጠል የሚያፍሱ ነው የሚመስላቸው። ሀቂቃ የአረብ ሀገርን ህይወት የሚያውቀው ብቻ ነው ስለሱ ማውራት የሚችለው። እና ውዴቶቼ እድሜና ጤና ይስጣችሁ፣ እንዲሁም ደግሞ አፋያችሁን ያጣችሁ አፋያችሁን አላህ ይመልስላችሁ እያልኩኝ እናንተ ጀግኖች፣ አይበገሬዎች፣ የነገ ተስፋዎች፣ የዛሬ አበቦች ማለት ነው። በርቱን ሊጀግኑልኝ ግን ነፍስ ማወቋ ላይ ታዳ ነፍስ እያወቅን ማለት ነው። በአሁኑ ሰዓት ጩልሌው አታላው በስቷል እና ከጭልሌ ካሞራ እንድንድን እራሳችንን እንድንጠብቅ ስል በአክብሮት ላሳስባችሁ እወዳለው። ያው ግጥሙ እንደምትገነዘቡት መልእክቱን አምናለሁ። በቀጣይ በሌላ ቪዲዮ እና እስከምንገናኝ ድረስ የምንወዳትና የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ በዚሁ ልሰናበታችሁ እወዳለው። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ።